አን እንደዛ አይነት ፎቶ ነው የተነሳው። እንደዛ አይነት ፎቶ ነው የተነሳው። ስሜት ነው እ እናን ቁባቸው እባክሽ እንሱ ለምንድን ነው ማልቀስ? እንሱ ብራችሁን እየበሉ እኔ ማልቀስ

ለአንቺ እሱ አንቺ አንተ ለእሷ ምን አይነት ነው? እኛ እንደምናስበው ነው ወይ እሱም እንደሚያስብ? የእኔ ሜሮ ሜሮ፣ እኔ ሜሮን ልጠይቃት። ሜሮ አንቺ ለእኔ ያልሽኝ ስሜት ግለጭ ኖ እንደዛ አደለም። ትፈልጋለሽ ወይ አትፈልግም ፊቅላምትፈልጋለሽ፣ አትፈልግም? የምሬን እውነት ተናገር። እንዴት እንደሆነ እያደረገች እንደሆነ አታይም? አታይም? ከዛ አትፈልግም አንተ የስድብ ነገር እኮ ማአት አኮ ነው አንቺ የሚያዘገኝ ነው። ወላ ለየንቺ ሴት ማለት ነው ብለህ ተይ ተይ ባክሽ ሰሊማ፣ ይህን ትፈልጋለሽ አትፈልግም? ነው ፋክቱን ነው። እንዴት ነው እንትን ነው አለሽ ለእኔ ማለት ነው። ስሜትሽ ነጭ ነው ጥቁር ነው እንዴት ነው? ሰላም ሀይ በብሎክ ነው የሚሸኝሽ። እንዴት ነሽ? እንዴት ነሽ? እንዴት ነሽ? በእናትሽ ስሜት እንዴት ነሽ? ስሜት ነው ያለሽ በጀመራ ንገርኝ። ነጭ ነው ጥቁር ነው? የምን ስሜት ነው አንቺ ደግሞ

አልፈልግሽ ምናምን ብያለው ቢወደኝ ዳኒ ቢወደኝ ሁሉ ነገር ቢሆንም እኔ ማንም አይጨንቀውም ማለት ነው። ነገር እዛ እና

ኮተታሞች እኔ አውርቼ መላቀስ ማለት ነው። እነዚህ ኮተታሞች ማለት ነው ፍቅር ምን እንደሆነ አያውቁም። ስሜት ምን እንደሆነ አያውቁም። ምን እንደሆነ አያውቁም ውጭ

ውጭ ላይ እያስጠነቀቅንሽ ነው። ብሬ ማለት ነው። ብሬ ምን አርጋ ነው? ማን ብሬ ነው አታውቅም? ይኸው ገስት ላይ ምን ነው እየዘቀዘቀት ነው እየዘቀቀ

ሳኑ አየሻት? እቺ ክያ የምትባለው እቺ ቆሻሻ ማለት ነው። እዚህ ቤት ምዝገባው እጅቷ ተጣባት። ምን አድርጋ ነው? ዳኒ ለምን ታስከረክራለሽ፣ ዳኒ ለምን ትሰራለሽ ብለው ነው እንደዚህ አርጓት። ቡኬ ትጠይዋለሽ፣ ዳኒ ለምን ትሰራለሽ ብለው ነው እንደዚህ አርጓት? ብሩኬን ትጠይዋለሽ ዳኔ ለምንድን ነው የምትፈሪ? ብለው ነው እንደዚህ ያለው። ለምንድን ነው በረጋጋው በረጋጋው? እነዚህ ቆሻሻዎች ማለት ነው። ጥንብ ናችሁ። ሲጀመር ምንም አታመጡም። ፋክቱ ፋክቱ ነው የምናገረው ቻውሽ ይገርጣሽ። በባለፈ ከአሱ ጋር የተጣላቸው ልጅቶ ናት። ከአሱ ጋር በባለፈ የተጣላቸው ልጅቶ ናት። ሲጫወቱ ግን እንጂ ዳኒ እና ሶሲ ልደቱን አብሮ እያከበሩ ነው። አሁን እቺ ክያክያ የምትባል አሮጊት ሴትዮ፣ ቆርቆሮ የምትመስል ሴትዮ አሁን ብሬ እንደዛ አረገች። ኦ ማይ ጋድ! ቆሻሽ ምንም እንዳረቀታ ሞታ ትበልጣለች።

አሁን ያላችሁ ማለት ነገር ግን ትተው አውቃሉ እና ለምን እንደምን እንደዛ የምታደርገው ስለ ዩቲዩበሮች ብላ ቆሻሻ። በጣም ይደብራል። እቺ ሊክስ ምን ትመስላለች? እቺ ሲጀም ቆርቆሮ አይደለችም እንዴ? ስጀመር ቢ ማለት ነው የፈለገችው መዘቅዘቅ መብት አላት። የምሬ ነው። እግዚአብሔርን ምንም ሳትነካ አሁን ለምን እንትናን ዘቀዘቀች? ለምን እንደዛ አደረገች? ማብቷ መሰለ። አይደለም፣ አልዘቀዘቀችም። እኔ አይቻለው፣ ልገስቱ ላይ ማለት ነው ዳኒት ፎስታለች ብሎ ያወራሉ። ጌስት ላይ እሷ ደግሞ ይሄ ሪካርድ አድርጋ በእሷ በራሷ በት ፖስት አደረገች። ከዛ ለምን የእኛ ድምጻችን እንደዛ አረገች ምናምን ብሎ እያወረው ነበረ። ቅድ ምን ያይቻለሁ። ከዛ ፎቶ ጭራሽ እንደዛ አርግ ላይክያ ያንቺ ምስጢር እንደውም ምን ትመስላለ ይቺ ኖኪያ እናቷን እናቷ ራሱ ውስጥ አለች፣ ሁሉ ነገር ውስጥ አለች። እንደዛ ማድረግ ለምን አስፈለገ ነው? ቆያኛው የኛው አካውንት እንዴት